ለምን እንደ ጠቀስኩ? አንት ለምድሮ አፍጥይሽ አፍጥጭ አላየውክም። እና እንደ ጠቀስኩች በምን እርግጠኛንሽ? ምክንያቱም ስጠቅሰኝ ስላየሁ። ስለዚህ አይተሽኛል ማለት ነው። ወይኔ የሰብ የማንም ፋራ መጫዎች አሉ እዚህ ጋ ወራጅ አለ። የምን ወራጅ? ለምን ያልኩ? ያራዳ ልጅ ስለሆንኩኝ ፋራ ስባል ይደብረኛል። እንኳን ደስ ያለ ፋራ። ድብን ያልክ ፋራ ነክሽ አንቺ። ግን ከእኔ ጋ ፀብ መፍጠር ምናን ያዝናናሽ በጣም ስለምታስጣለኝ ከአንተ ጋር ስጣላ ደስ ይለኛል እኔ ግን በተቃራኒ ነው የሚሰማኝ አረ እባክህ የምሬ ነው ልብሽ ውስጥ በደንብ ነው የተጎዘጎዝኩት ዶሮ ብታልም ጥሬዋን ነው አሉ የኔ ልብ ወና ቤት አደረግኩ እንዴ ዝም ብለህ ገብተህ የምትጎዘጎዘው ታዲያ ለምን አስሬ እየመጣሽ ከኔ ጋር ጸብ ለመፍጠር ትጋበዣለሽ ኦ የኔ ነው ታየ አንተ የምትሰራው የምታረገው ሁሉ አይታይክም አይደል እኔ ምንም አልታየኝም በዛ ላይ አሁን ያለነው ሃያ አንደኛው ክፍለ ዘመን ላይ ነው። ከወደድሽ ፍቅርሽን ግለጭልኝ፣ ዝም ብለሽ ዙሪያ ጥምጥማት ትጂ እኮ። እኔ ሰብለ፣ አንተ ልጠይቅህ። እውነትም ረጅም ሰው ሞኝ ነው። አሳክሽ ጥሩ ትሳደቢ አይደል እንዴ? ለማንኛውም አሁን ሳይረፍድብሽ፣ ቶሎ ፍቅርሽን በገልጪ ነው የሚሻልሽ። ምኞት አይከለከልም። እኔ ሰብለ ግን መቼም አላደርገውም። እሺ፣ ትሰማለ እኔም እኔ መከታተልን አቁም። አለበለዚያ ግን ለመወስደው እርምጃ ተጠያቂ አይደለሁም።

ስልኩን ከፍቶት፣ አረ አይደለም፣ በቃ ጀል አዋ፣ ወይ ጣጣ! ብቻ በሌላ ነገር ምናውሩ በጠዋት አንተ ግን ምን ወሬኛ አለ። ማለት ቆይ የሚያወራልን እንዴ? ካላወራን በምንግባባለን? ቆይ አንቺም እኮ ወሬኛ ለማለት ማለት አውርተሽው ነው የነገርሽኝ አይደለ? በቃሉ ማለት የፈለግኩት ገብተዋል። ቆይ ምንድን ነው የሚያስቀባጥርህ እንዲህ? የእኔ እናት በጠዋቱ ነገር አጉርሶች ሆነ እንዲ መጣችው። እኔ የምለው ቆይ ለምንድን ለሽም ሄደግ በርገር እንደምወደው ይቀባጥርክለት? እሱማ እኮ እናት ወግሟቸው። አልወድም ያልኩት በምክንያት እንደሆነ ታውቃለህ አሃ አንቺ፣ በምክንያት ስላልሽው እውነቷን ይሽረዋል እንዴ? በቃሉ ግን በጣም ገገማ ነ ገገማ። ቆይ ከመች ጀምሮ ነው እውነት መናገር ገገማ የሚያስብለው? እሺ እሱ ይሁን፣ ለምንድነው ከሱ ጋር መቅረብ እንደማልፈልግ እንደሚያስጠላኝ ሄደ ነገርከው እንዴ? እሱማ መላምት ነው ያው፣ በርገር አልወድም ያልሽው የሺሜ ግብዣ ስለሆነ ስለሚያስጠላሽ ነው ብዬ ነው። አልወድም ያልኩት እኮ ለማን ብዬ እንደሆነ ታውቃለህ። እኔ ምንም አውቀው ነገር የለም። አይ ለማን ብለሽ ምስኪን፣ ገና አረ መጥኔውን ይስጥክ። በጣም ሲበዛ ወሬኛ ነሽ ሆይ ምን እንጠጣ ነው እናንተ፣ ቆይ ካላወራን በምንድን ነው የምንግባባው? ሁላችንም እኮ በወሬ ነው የምንግባባው አይደል? እንዴ፣ እኔ ምለው የሽሜ ነገር ምንድነው እንደዚህ ያንከነከነሽ? ነው ጓደኛሽ ላይ ታክል ለመግባት አስበሽ ነው? ይቀር ይበለ፣ እኔ ጉዳዩን ነው ያልኩት። ለማንኛውም እንደዚህ ወሬ መብዛት ጥሩ አይደለም። እሺ ወንድ ልጅ ነህ። ምን ወንድ ልጅ ነህ አፈጀች። ወይኔ፣ በቃ አሁን እኔ በቃ ምን ይወጣልኝ? ቁመቴ ነው ጋር አፍንቄ ይስልካካል፣ ሸበላ ነኝ። ግን ነገር ሁሉ ሴት ሁሉ ጆሹ ነጻለው ሽመልስ ላይ ነው። ለነገሩ ቆንጆ እኮ ተይዟ ስለሚባል ስለሚታሰብ ጠያቂ አይኖርም። ቆንጅና ጉዴ ሰራኝ። እኔም በቃሉ ነው ደግሞ ታያለሽ፣ እግሬ ስራ አንበረክክሻለሁ። በቃ በቃሉ አይደለው

ካርድ የለኝም ብለሽ ነው አሁን ደግሞ አለው። ሄሎ፣ ይሄ አንተ ነህ አሁን?